ለሱላሂ ወበረካቱ ወተና ተከበራችሁ ወደ ቻናሌ ቢሰሙት እንዴት ናችሁ እኔ ሰላም ነኝ አልহামዱሊላህ በእያላችሁ በሰላም አንድና ፍቅር ያብዛልን ወጥቶ መቅረትን አላህ ያዘልን ወዳጅ ከዕዳችሁ ለምትከታተሉ እህት ወንድሞች ተዛሁም አላህ خیر አላህ Subhanahu Wa ሀገራችንን ሰላምና አንድነቱን ፍቅሩን ያንጣልን ሀገራችን ኢትዮጵያ ሰላሙን ያምጣልን። የታመሙ ቤተሰቦቻችንን አላህ አፊያቸውን ይስጥልን። ለሞት ወገኖቻችን ጀነቱል ፊርዶስን አላህ የወፈቃቸው። የሀገራችን ሰላም አንድነት ይምጣ። ጦርነት በቃ ይበልን። በማንኛውም ሀገር በጦርነት ለሚሰደዱ ወገኖቻችን ያ ረብ አላህ አገሩን፣ በየትኛውም ሀገር፣ በሱዳን በማንኛውም ሀገር ጦርነት ያለውን ሀገር ሱብሃን ካለ መስለው ያምጣ ማለት ነው፣ ሰላሙን ያምጣ። ኢትዮጵያም በፊቷን ሰላም አንድነት ፍቅር ያንጣልን። ይሄን የመከፋፈል በሽታ አላህ ያላቀን እንደውም ደግሞ እንደው የህዱ የሚባል በቃ ደሃውም ሀብታሙ መኪናውን እየሸጠ ባጃጁን እየሸጠ ቦታ እየሸጠ ስደት የሚባል በሽታን በነገራችን ላይ ሀገራችን የሆነ በሽታ ገብቷል በሽታው ምንድነው በቃ ሀብታሙም ደሃውም ህድ ግማሹ በዱባይ ግማሽ በሳውዲ ይሄንንም በሽታ አላህ ይመልስልን ማለት ነው። ይህን የህዱ የሚልም በሽታ የሚያላቀው እንግዲህ አስርቶት ነው አስርቶት እየጠጣችሁ በዛ በሀገራቸው ላይ ስሩ። በሀገር ላይ ከተሰራ መሰራት ይቻላል ማለት ነው። ስደት በቃ በእኛ ይብቃ። አረ ስደት በቃ። ወጣቱ ትውልድ ትምህርት መማር ቀርቶ በቃ ትንሹም ትልቁም አረብ ሀገር፣ አረብ ሀገር፣ አረብ ሀገር። እንደው እኛ ልጆቻችን እንኳን ካልተማሩ እኛ በስደት ልጆቻችን በስደት ኧረ፣ መቼ ነው መቼ ነው በሀገራችን ላይ የምንኖረው? እና ውዶቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ማበረታቱኝ። ደማነስ ያለባችሁ ውድ ሴቶቼ አሴርቶት ተጠቀሙ ማለት ነው። በጣም አሪፍ ነው። በቀላሉ በ16 በ15 ኦሪጅናሉ 11ም አለ ዝም ብሎ ግን ኦሪጅናሉ በ16 እና በ17ም አለ። ያው አይነት አይነት አለው። ስለዚህ ታማችሁ ሐኪም ቤት ብከዱ ብዙ ብር ከዋጣላችሁ፣ በቤት ውስጥ ግን ገዝታችሁ በቀላሉ ብትጠቀሙ ጥሩ ነው ማለት ነው። ደማነስ ያለባችሁ ሎሚ እየተጠቀሙ ምን ለእንትን ለጌጥ ነው እንደዚህ ያደረኩት እንጂ፣ ደማነስ ያለባችሁ ወጦች ጭራሽ ሎሚ አጠገባት ትቅረው። እኔ ስላየሁት እኔ ስለሞከርኩት ከሰላጣ ጋር እንኳ ራሱ በርከት ያለ ሎሚ ትጠቀም በጣም ነው የሚያዞረኝና ስለዚህ ራሳችንን ቤት ውስጥ ባለ ነገር እንከባከብላለሁ። ስራ ላጡ ወገኖቻችንን አላህ ሱብሃነሁ ወተዓላ ስራ ይረዝቃቸው። ሲ ስራ ፈልጉ የሴት ስራ ጅዳ፣ መካ በየትኛውም ቦታ ስራ ፈቶ የሚያለቅሰው የለም እና ስራ አፈላልጉ፣ ስራ ታገኛችሁ። የወንድሜ ሴትም ኮሜንት ላይ ጣፉልኝ ማለት ነው ውዶቼ። ምንም ደግሞ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። አላ ስብሃን ሀገራችንን ሰላም አድርጎ እንግዲህ ሮመዳን እየቀረበ ነው። አላ እዛ ደረጃ ያደርሰን ወንጅናቸው ከተማሮች ባሪያዎችአድርጎ ሮመዳንን በሰላም እንቀበለው ማለት ነው። እንዲሁም በዙ አጋጣሚ ሮመዳንን በህመም እንዲሁም ደግሞ በወልዳችሁ ሮመዳን ያለፋችሁ ወቶች እንግዲህ ሮመዳን እየቀረበ ስለሆነ ሮመዳን ላይ ቀጥበ ያላችሁ ማውጣት አለባችሁ። እነዚ ማለት ነው፣ ምክንያቱም ሮመዳን እየቀረበ ነው። እኛ መቼ እንደምናሄድ ከዚች አለም አናውቀውም። ይች አለም ኮንትራት ናት። እዱንያ ሶስት ቀን ናት። እና ቀሩ ያለባችሁ ልጆች ቀሯችሁን አውጡ። አላህ ልባችንን ለቁርአን ክፍት ያደርግልን። መጥፎ መጥፎ ጓደኛን ያርቅልን። አላህ ልባችንን ቅን ያደርገው። ለዚች ለማትሞላ አለም እንደ ውሻ እንበላ። አላህ ኸይሩን ነገር። የእንታ በአለም ሁሉ በተጨነቀው ዓለም ሁሉ ላለ ሁሉ የሰብስክራይብ ሌክቸር እያደረጋችሁ አበረታቱኝ።